ጊዜያይስ እንዴት አደራችሁ? መተናል መተናል። በስመ አብ ጭንብስ ብለናል ከእንቅልፋችን ለተነሳ። ዛሬ ልደቴ ነው። ሃፒ በርዝዴይ በሉኝ። እስኪ አሁን ደግሞ ሄደን ፀጉራችንን ተቆርጠን ፏፏን ልና ልደቴን አብረን እናከብራለን። ስቴቲዩን እንዲህ ሲጨናበስ በጠዋት የተነሱ አልመስልም። ስድስት ሰዓት ሆኗል እኮ የኡጋንዳ ላይ ስራ ስለሌላችሁ እንደዚህ በቃ እያረፈዳችሁ ነው የምተኙት። ቀኑን ለመግፋት ላጥ ላጥ እያለን ወደ ሞተር ሳይክል በሞተር ሳይክል ነው። ኧረ ገጭኝ ነበር። እንግዲህ ለመ ፀጉሬ ሊበጠር ነው። ሁሌም ወደ መድኃኒዓለም ስሄድ የሚሰማኝ ስሜት አለ። በቃ የሆነ ሰው ጋር ወይ ምናምን ስትሄዱ እኮ የሚሰማችሁ በቃ መሳቀቅ ወደ ቤተ ክርስቲያን ስትሄዱ ምን የሚሰማችሁ በቃ ሰላም፣ ሰላም ና ደስ ይላል። ይህ ካሳንጋ ይባላል ማርኬት ፕሌስ ነው። ብዙ ነገር እዚህ አለ። ባልሳሳት አብዛኛው ስደተኛ ከዚህ ቦታ ነው ፍራሽ፣ ድስት፣ ሳህን ምናምን የገዛው እንደመጣ አካባቢ ማለት ነው የደረስን ነው። የፀጉሩ ነገር አታንሱት። በቃ ሁሌም በቦዳ ስትሄዱ ሁሌም ሴፍ አደላችሁ፣ ሴፍ እንደሆናችሁ ሞተር ላይ

እንግዲህ አርፍዶ መነሳት ትልቁ ችግር ምግብ ከበላን በኋላ ጉርቤት እንሄዳለን። እንጂ በጣም እርቦኛል፣ በዚህ አይነት መቀጠል አይመስለኝም፣ ራሴ ላይ ያዞረኝ ነው። ሲያዩ በትንሽ ፕራይስ ሻዋርማና ምናምን የሚሰሩ አሉ። በተመጣጣኝ ሂሳብ ስለሆነ ደግሞ ትንሽ ወደሚያዝ እዛ ያሉት

አበላሌን እንዳተ ትበላሻላችሁ። ማወራረጃ ደግሞ አዚ ነበር ግን እስካሁን ከነፋሱም ያው የአንተ ጀክልል ነው የምልህ። እንደ አሁን ተረጋግተናል። እሷ ይሰይሰይ ምግብ ነው የፈጠነ። አምሳ እግዚአብሔር ይመስገን። ጁስ ግን መቼ ነው የሚመጣው? ሲስተር አሪፍ ኦርደር ጁስ ፋይናል ይመጣል። ጁሳችን ጁስ ሁሌ እንደዚህ አንቀብጥም። እሆነ ለመናገር ሁሌ አይቀበጥም። ምን መሰላችሁ ማንጎ እና ኦሬንጅ ነው እንዱሳችን፣ ይዘን እየጠጣን ወደ ፀጉር ቤት። ዛሬ በቃ የተወለዳችሁበት ቀን ሲሆን የሆነ ነገር ቼንጅ ማድረግ አለበት አይደል? የሆነ ነገራችሁ ቀየር ብሎ ስታየት ደስ ይላል። ስለዚህ አሁን ፀጉር መቆረጥ ደግሞ ኮርስ በጣም የሆነ ነገር ቼንጅ

ይለኛል የሆነ ደስ የሚል ነገር አለው። ሙሉ በቃ ደስ ይላል። ቴክኖ አለ። ቴክኖ በየቦታው ነው ያለው፣ እዚህ ሀገር ቴክኖ መሸጫ ነው። እንግዲህ ወደ ላይ እየወጣን ነው። ሴንቸሪ ሞልን ያስታወሰኝ፣ አስናፈቀኝ። ሀገሬ ይህን ይመስላል። ሄሎ ሲያምር እሰ- ደስ ይላል። እስኪ ደግሞ ከተማዋን ላሳያችሁ። ከተማዋን ከዚህ ሆናችሁ ማየት ትችላላችሁ። ሶ ካምፓላ ይሄን ይመስላል። ይሄ ደሞ አሬና ሞል ነው። ከአሬና ሞል ላይ ሆናችሁ እንደዚህ ካምፓላ ሲዲ ትታያለች። ከፊት ለፊት ቪዲዮ ያረኛሞች እንደዚህ። አሁንም እስኪ ወደ ላይ ጌም ዞን አለ። ሙቪ ፕሌስ አላቸው። ደስ ደስ የሚል ነገር አላቸው። ሙቪ ስቶር ጌም ዞንም አላቸው። ጀምር ካለን ኦኬ ሙቪው ፊልሙ የሚጀምረው አንድ ሰዓት ከሰላሳ ነው። በዛ ልክ ደግሞ አምሽተን ከዛ ፊልሙን ከገባን

እንደፈራች እያረገች ነው። በጣም አንዴ የሚያምረው እንደዚህ አይነት ቦታ ላይ ስትቀረጹ ምናምን ውበታችሁ ራሱ እንደ ቦታው ነው የሚሆነው። በቃ ጥሩ ጥሩ ቦታ ይዟቸው ይሄዳል። አሪና ሞል ላይ የሚገርም ሬስቶራንት ውስጥ ተገኝቻለሁ ልደቴን ለማክበር ኦኬ ካዝዣችኋለሁ። እኔ ደግሞ ሻማ ይዣለሁ፣ ሻማና ላይተር ይዣለሁ። አጫሽ ነው መስሎ። ዛሬ ጋይስ ሰብስክራይብ አርጉኝ፣ ፈልጌው ነው ብሏል ያ ሰውዬ። ሰብስክራይብ አርጉ፣ ላይክ አርጉ፣ ያስፈልገኛል። ይሄ የጀመርኩ ሰሞን ነው። ጊዜያት በኋላ ደሞ እንሰራላችሁ ቪዲዮዎች ወይም ደሞ ጋይስ። ልቤ መጣኩ፣ እንዴት ነው የደነገጥኩት። ለካ በማታውቁት ሰው ስማችሁ ሲጠራ ያስደነግጣል ያሉ ነው። ይህ እንደምታዩት በኡጋንዳ ፔላ በተባለ ሬስቶራንት ውስጥ እንደዚህ ልደቴን አክብረውልኛል። በስደት ሀገር ስትኖሩ ማንም የላችሁ ሞስትሊ፣ እና እንደዚህ አይነት ቦታ ላይ የሄዳችሁ ደግሞ በትንሽ ነገር ይችን ኬክ አዛችሁ እንደዚህ ሴሌብሬት ሲደረግላችሁ ደስ ይላል። በጣም ደስ ብሎኛል። ማይ ዊሽ ኢዝ ኢትስ ኔክስት ኢየር አይ ቢካም 200 ሰብስክራይበርስ አንድ ደን ዊ ሴሌብሬት ቱጌዘር። ደስ ይላል። እንግዳ በሆናችሁበት ሀገር ላይ ላይክ የሆነ ካፌ ሄዳችሁ ኬክ አዛችሁ እንደዚህ ሴሌብሬት አድርገው ምናምን ሲመጣ በጣም ትደነግጣላችሁ። ኢቭን ስማችሁን ስትሰሙ ብሩክ ምናምን እያሉ ሲመጡ እንዴት እንደደነገጥኩ ማለት ነው። ሶ ይሄን ይመስላል ልደቴ በተሳካ መልኩ አሳልፈናል። አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ፒስ አውት